መድብል የወንድሙን በቀል ተበቀላቸው። መድብል ጀግናው ማህሌትንና ዝናን እስከ ወዳኛው አሰናበታቸው። ትሰሙኛላችሁ? እኔ ከመድብል ከጀግናው ማንም ቢሆን አምልጦኝ አያውቅም። እስከ ዛሬ ድረስ የታገስኳችሁ ወንድሜን አገኛለሁ ብዬ እንጂ እናንተን ፈርቻችሁ አይደለም። እ እኔ እኮ ለስድስት ዓመታት እስር ቤት የነበርኩት ፍትህን ፈልጌ ነው። ስለዚህ ፍትህ ካላገኘሁኝ እኔ ደግሞ በራሴ መንገድ ፍትህን አገኛለሁኝ። ወንድሜን የት እንዳለ የማትናገሩ ከሆነ እኔ ራሴ አይደለም ወይ አሰቃይቼ የምገላችሁ? እያለ ሁለቱንም እስከሚለምኑ ድረስ መድብል ማረን እስከሚሉ ድረስ አስጨንቆ አሰናበታቸው። ሞገስ ሞገስ አረባክህ አረባክህ እባክህ አታድርገው እያለ ሲለው፣ አይ በቃ ከዚህ በኋላ ምንም የምታገሰው አንዳችም ነገር የለኝም። ሁለቱም እስከ ወዳኛው ድረስ ይሄዳሉ። ነገር ግን አንድ አደራ የምልህ ነገር ቢኖር ምሳሌን ነው። ምሳሌ ማንም የላትም። እንደምታየው አባቷ አጠፋ። ከዛ ደግሞ አንድ እኔ የነበርኩ ያለሁት ቅድስቴ ደግሞ ገንዘብ ከሌላት የት ታደርጋታለች? ስለዚህ እሷን ብቻ አደራ። እናም ደግሞ ወንድሜን የመጨረሻ እስትንፋሳቸውን የወንድሜ ያለበትን ቦታ ካልነገሩኝ እኔን አይደለሁም አንድ ፍትሕ አስፍኔ ነው የሚሄደው አብሬያቸው ነው የሚሄደው ብሎ አለ። እንግዲህ ሞገስም እባክህ እያለ ቢለምነውም አልፈልግም ሲለው አደራህንና ኑዛሲህን እቀበላለሁ፣ ሁሉንም እከባከባለሁ ብሎ አለ። ቅድስት አዲስ መረጃ አገኘች። ብሩኬ ደብዳቤ ጽፎ አብሽሩ፣ እኔ አለሁኝ። ነገር ግን ለጥቂትም ቀናት ቢሆን አልመጣም እና በጣም ችግር ውስጥ ስላለሁኝ ወንድሜን እንዲሁም ደግሞ አንቺን ልጅን ዳጣን አድርጌ ሞገስን አድርጌ መጠበቅ ስላለብኝ ነው። እናም ደግሞ ለሀገራችን ሰላም ሲባል ከተሉ ትልልቆቹን አለቃ እና ህገ ወጥ የሚሰሩትን ለመያዝ እኔ አሁን ከትልልቅ ሰዎች ጋር እየሰራሁኝ ነው ያለሁት። ስለዚህ ምንም መጨነቅ የለባችሁም የሚል ደብዳቤ ጻፈ። እሱንም ያየችው ቅድስቴ ለመድብል ለመናገር ብትደውል ጭራሽ መድብል እያነሳ አይደለም እና ቅድስቴ፣ ይህ እኮ አዲስ ነገር ነው እባክህ መድብል ስልክህን አንሳው እያለች ብትልም በፍጹም ሊሳካላት አልቻለም። ቅድስቴ በስተመጨረሻ ቤታቸው ውስጥ ችግር ገባ እና ምሳሌ አምሮኛል ብላ ስትላት ምንድነው ያማረች? እስኪ ገምች። መቼም አንቺ የሚያምር ሹሮ ስለሆነ ሹሮ ነዋ። አይ እንደዛ አይደለም እና ስጋ ነው። ምን? ቆይ ከየት አድርጌ ነው እማመጣው? ከየትስ ነው የማመጣው? ከየትስ ነው የምገዛላት? እያለች አስፓልት አስፓልቱን ስትሄድ ዝም ብላ መደናገር ሆነ ስራዋ። እናም ደላላ ጋ ደውላ በቃ የቤቱን እቃ ሽጬ የምሳሌን ምግብ መግዛት አለብኝ እንጂ አባቷ የለ አሁን ደግሞ የለኝም ብላት ይከፋታል። ሞገስን አልጠይቀው። ያላቸውን ሞገስና መድብል ሆነው ለዛች ለካሃዲ ለማህሌት ሰጥተዋል። ስለዚህ ያለኝ አማራጭ ይህ ብቻ ነው ብላ በሀሳብ ጭልጣለች። ሰላም! ሰላም! ውድና የተከበራችሁ የህያ ቤቴ ቤተሰቦች፣ እንድናችሁልኝ? ሁሉ ሰላም፣ ሁሉ መልካም? ምን እግዚአብሔር የተመሰገነ ይሁን። ሰላም ነ ደህና ነኝ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ምሳሌ ድራማ እንደቀጠለ ይገኛል። ማህሌት መጨረሻ ትከዳለች ተብሎ የታሰበውና ለገንዘብ ምንም ነገር ታደርጋለች ተብሎ ያመኗት ሞገስና እንዲሁም ደግሞ መድብል በፍጹም ልትከዳ አልቻለችም። እናም አሳልፋ ሰጠቻቸው ሁሉንም ነገር። አግተዋት የነበረው መድብል እና ስለ እሱም ትክክለኛ መረጃ እንዲሰጡኝ ሲያስጨንቁኝ ነበር። እኔ ግን አንተን በፍጹም መክዳት አልፈልግም፣ ዝና ብላ ስትነግረው እኔ አበበ ደምስ የልጅ ቆይ፣ እነዚህ ልጆች መች ነው የሚፋቱኝ? ትሰሚኛለች፣ መቼም ይሄ ሞገስ የሚባል ሰው ምንም አይረባም፣ ግን ስለ መድብል እስኪ ነገሪም ብሎ ሲላት፣ እንግዲህ መድኃኒት አጠጥቼህ ወይም ደግሞ አስክርህ እነሱ የሚፈልጉበት ቦታ ይዘው ሊሄዱ ነው። እ እንደዛ ከሆነ ጥሩ ነዋ። ምን ማለት ነው? ቀመሩን እኛ እንቀምረዋለን። እኔም የሰከርኩ መስዬ አስመስላለሁ። እነሱ አጠገብ ስንደስ ደግሞ አንቺ ዝም ብለሽ ፊልሙን ነው ማየት ያለብሽ ብሎ አላት። እናም ሰክሮ ሄደና ከዛ አንድ ጊዜ በመድ መድብልን በቦክስ ሲለው ድንጋይ ላይ ወደቀ። ከዛ ሞገስ ፈርቶ እየሮጠ ሄደ። አየሽ እኔኮ ሞገስ ምንም አይነት ወንድነትና ጀግንነት እንደሌለው ነግሬሽ ነበረ፣ ነገር ግን አንቺ አላመንሽኝም ብሎ ሲል፣ ለአለቃው ደውሎ ለካሊብ እያንዳንዱ ነገር ተናገረ። እናም ሰውየውን ዘርሬዋለሁኝ ብሎ ሲል፣ እንደዛ ከሆነ እኔ መኪና ልክልሃለሁ እናም አምጣልኝ ብሎ ሲለው፣ ይህን ሁሉ የሰማው መድብል ተነሳና ዝናን አፈርደሜ አበላው። እጅጉን ደነገጠች እና ማህሌት በድንጋይ ከኋላ መታለው ስትል፣ ሞገስ አሯሯጣት እየተንቀዘቀዘች ወደ ቤት መጣችና አንኳኩታ ስትገባ፣ ምን ሆነሽ ነው ማህሌት ብላት ትላት ኢፍራታ። ምንም አልሆንኩም አልኩሽ፣ አንቺ ሴትዮ አሰሜም እንዴ። እና ታዲያ ካልሆንሽ ለምንድን ነው እንደዚህ? ይሄ እኮ የኪራይ ቤት ነው። የገዛ ቤታችን አደረግሽው እንዴ? ምን እያልሽ ነው ኢፍራታ? የአመት ዘግቸልሽ የለ እንዴ? እና ታዲያ የሆንሽውን ነገር አትናገሪም? ሊገሉት ነበር እኮ፣ ሊገሉት ነበር እኮ። እንዴ እና ማናቸው ማንን ነው የሚገሉት? እሱ ልረጋጋና እነግርሻለሁኝ ብላ ከዛ ስልክ ተደወለላት። አንሺው እንጂ። አላቅም አልኩሽ አይደል? የማላቀው ሰው ስልክ ሲደውልልኝ ላነሳ ነው እንዴ? ሆ አንቺማ፣ ዛሬ አብደሻል። በቃ ተረጋጊ፣ እያንዳንዱ ነገር ብትነግሪ ደስ ይለኝ ነበር ብላ አለቻት። ከዛም በኋላ መድብል ተናደደና ወደ ቤት ሂዶ ወይኔ፣ ጭንቅላቴ መቶኛል ማለት ነው፣ አዞረኝ እኮ እጁን። ወይኔ መድብል፣ እንደዚህ ይጫወትብኝ ማንም ንቆኝ የማያውቀውን እንደዚህ አንድ ቦክስ ማንም መቶኝ የማያውቀውን እያለ ቤቱን በሙሉ እምባ ዙሪት መዞር ጀመረ። ሞገሴ ሞገሴ ሉላ ጋር ሄደና በጣም ተናደደ። እኔ ኮ ብዬህ ነበር ሞገሴ፣ በቃ ይሄን ሰውዬ እንደማንችለው አምነን ለምንድን ነው የማንሄደው ብላ ስትለው፣ ታይ እንጂ ወንድ ልጅ አይሸሽም። እኔ ኮ እስከ ዛሬ የምፈራው ላንቺ ብዬ ነው። አሁን ግን በፍጹም አላደርገውም። በዛ ላይ ብሩክ ያለበትን የት እንደነበረ ሳላቅ በፍጹም ይሄንማ፣ እንደዚህ አድርጌ ፍጹም አላደርገውም። አልኩሽ አላደርገውም እያለ አላት። እናም እናት አዳምን ይሻላል፣ በቃ ዛሬማ ሙተን ነበር። ያቺ ከሃዲ እኮ አሳልፋ ሰጠችን። እንዴ ድሮስ ዝናን የእውነት አሳልፋ የምትሰጣችሁ ይመስላታል? ምክንያቱም ዝናን አሳልፋ ብትሰጣችሁ እኮ እሱ ራሱ ይገላታል። ለዛ ብላ ነው አይ የእውነቴን ነው ምልሽ። ማህሌትማ ከሱ የሆነ ነገር ይዟታል እንጂ ገንዘብ በጣም ነበር የምትወደው። አይ እንግዲህ ገንዘብን ብትወድም ባትወድም እንኳ በፍጹም ይሄንን ሰውዬ የምትከደው አይመስለኝም። አዎ ነገር ግን የብሩክን ትክክለኛ ያለበትን ነገር ማወቅ አለብን፣ እና ትንሽ ጊዜ ነው ጨለማው ብርሃን ይሆናል። እሺ ብሎ ሲላት እሺ በቃ እንደዛ ከሆነ ብላ በሀሳብ ሁለቱም ጭልጥ ብለው ተኙ። መድብል ደውሎ አንቻሪወስ ወስ አንቺ ተረገምሽ ሴትዮ፣ የእውነቴን ነው ምልሽ፣ እኔ መድብል አይደለሁም አንቺን በቅርብ ጊዜ ትሞቻለሽ ብሎ አስፈራራት። ለኢፍራታ ደውሎ እንዴነሽ ኢፍራታ ብሎ ሲላት ደና ነኝ፣ እኔም ምልህ እንኳን አተረፈ ምን ነው ነገረችሽ እንዴ ብሎ ሲላት አዎ ነግራይ ነበረ፣ ደግሞም እንዳገታችኋት ሰማሁኝ። ለምን ደበከኝ? ተይ ኢፍራታ አሁን በሷና በአንቺ መካከል በጣም ብዙ ልዩነት አለ፣ የኔ ጥቁር አዝሙድ። ስለዚህ አሁን አንድ የማስቸግርሽ ነገር ያሉበትን ትነግርኛለሽ። ድጋሜ ልታግታት ነው እንዴ? አይ በፍጹም ነገር ግን ንገሪም ብሎ ሲላት ያሉበትን ሆቴል ነገረችው። ለሞገስ ደውሎ አደራህን እኔ ዛሬ ወይኔ ወይ እነሱ እንሞታለን። በፍጹም ግን በፍጹም ግን እኔ የእውነቴን ነው ምልህ ዛሬ አለቃቸውም ብሎ አለው። አይዞህ እንደዛ ከሆነ እኔ ተው ብልህም ስላልሰማኸኝ አደራህን በትክክል እቀበላለሁኝ ብሎ አለው። መድብል እንግዲህ ሁለቱንም አፈር ደሜ አስበላቸው። ሞገስ ሞገስ ለቅድስቴ ደውሎ እኔ ምልሽ የእውነት አንቺ የቸገራችሁ ነገር አለ እንዴ ብሎ ሲላት፣ ለጊዜው በጣም ብዙ ነገር ቸግሮናል። ነገር ግን ለዛሬ ያው ያም ቢሆን ዳጣ ሸፍናልናለች ብላ አለች። ዳጣና ደላላው እጅጉን ተደባደቡ እና ለምንድን ነው እዚህ የመጣኸው? ደግሞ እዚህ ልትሰርቅ ነው እንዴ ብላ ስትለው፣ ምን ነው አንተ ደግሞ በጣም ጎርምሰሃል እየተባባሉ ለብዙ ጊዜ ተጨቃጨቁ። አሁን የምፈልገው እኔ እቃውን ገዝቼ መሄድ ብቻ ነው። ደግሞም ሰባት መቶ ብር እኮ ነው የሰጠኋት። ምን እኔ ከአባቴ እሰጥሃለሁ ተቀብዬ ምን ነው ሴቶች ምናምን አይፈልግም እንዴ አንተ? የኔ አባት እኮ የተከበረ ነው። አረባክሽ እንደዛማ ከሆነ የእውነቴን ነው ምልሽ ሴቶች አይፈልግም እንዴ ብሎ ሲላት፣ አንተ ሰውዬ ዛሬ አናትን ለሁለት ሳልከፍለው ከፍለው ሂብ ብያለሁ። እዚህ ምንም ነገር የለም፣ ግን ይሄ ቤት ይከራያል። ስንት ሺህ ብር ነው የተከራያችሁት? ሀያ ሺህ ብር ነዋ። ወይኔ ግዴ ሀያ ስምንት ሺህ ብር እኮ ባከራየው ታውቆሻል። ግን አምስት ሺህ ብር ለእናንተ ትርፍ፣ ሶስት ሺህ ብር ደግሞ ለእኔ ትርፍ። ጭራሽ በላያችን ላይ ቤት ልሸጥብን ነው። ኧረ ተው አንተ ሰውዬ ተው እያለች ትሰማኛለህ? አሁን ለቅመሟ ይሄ ልጅ ሌባ ነው ደላላ አይደለም ብዬ ከምነግራትና ከምትወጣ ብላ ስትለው አረሽ ችግር የለውም ፕሮሚስ በቃ አኔ ወጣልሻለሁ ምንድን ነው እንደዚህ ብሎ ደላላው ሄደ። ዳጣ ቆይ ለምንድን ነው እንደዚህ የምታረጊው? ቅመሟ ማለቴ ከቸገረሽ እኛን አትጠይቅም እንዴ? እንዴት አድርጌ ልጠይቅ ዳጣ? አንቺም እኮ ገና ትናንትና ነው ከቤተሰቦችሽ ጋር የተገናኘሽው እና ጧት ማታ አባትሽን ገንዘብ ስትጠይቂ ምን እንደሚል ታውቂያለሽ? እኔ በጣም ግራ ገብቶኛል። ቤት ውስጥ አስቤዛ ሁሉ እያለቀ ነው ያለው ውስጥ አስቤዛ ምናምን እያለቀ ነው ያለው። ደግሞ መድብል የእውነቴ ነው የምልሽ፣ ገንዘብ የለውም በጣም ቅመሟ፣ እኔ በጣም ተቸግር ያለሁኝ ብላ አለች። አይዞሽ በቃ የጋሼ እንግዲህ ያለበት አታስቢ፣ በቅርብ ጊዜ ሁሉም ነገር ይስተካከላል ብሎ አለ አለቻት። እሺ ምሳሌ ምሳሌ አሁን ላይ ልጅ ስለሆነች ሁሉም ነገር አማረኝ እያለች ቅድስቴን ማስቸገር ጀመረች። ሞገስ ሞገሴ እባክህ አታድርገው ብሎ እየለመነው ቢኖርም እንኳ መድብልን መድብህ፣ ግን በፍጹም ከዚህ በኋላ ወደ ኋላ የማፈገፍግበት አንድም ነገር የለኝ አንተ ግን ሚስት አለህ የምትወድህና የምታከብርህ። ምን ነው አንተ ስለወድነው አፍቅር ያለው ብለህ የለ። አይ በፍጹም እኔ ወንድሜ ናጥቼ ፍቅርም ሆነ የራሴ ህይወት ምለው ነገር የለኝም። እናም በባለፈው ያልኩ ነገር ደግሞ ውሸት ነው። እኔ እሷ ላፈቅር አልችልም። አሁን በቀሌም ሆነ ሁለ ነገሬ ወንድሜና ወንድሜ ነው። ድሮም የተፈጠርኩት እኔ ለበቀል እንጂ ፍትህን በራሴ ለማገኘት እንጂ ፍትህን ከህግ ለማገኘት አይደለም እያለ ተስፋ ቆረጠ። መጨረሻ ዳጣ ደላላው ሌባ እንደሆነ ደረሰችበት። አየ ቅመሟ፣ እኔም ምልሽ ሁሉንም ሰው ማመን አለብሽ? እንዴት ወደ ቤት ታስገቢያለሽ? ምን ማለት ነው? እቃ እሚ ገዛ አይደለም እንዴ? አይደለም፣ ይሄ እኮ ከኔ ጋር ጎዳና ላይ የነበረ ልጅ ነው። ግን ያን ያህል ለክፉ የሚሰጥ አይደለም። ለወደፊቱ ግን ሰውን ስታመጪ የግድ ማጣራት አለብሽ። ካልሆነ የብሩክ ቤት ታዘርፊና አንቺም ሆንሽ ምሳሌም መድብልም ጎዳና ላይ ተወጣላችሁ ብላ አለቻት። ውድ የቤቴ ቤተሰቦቼ የዛሬው ይሄን ይመስል ነበር። በቀጣይ እስከምንገናኝ ሼር ላይክ ሰብ